ለዛሬ ይዤላችሁ የመጣሁት ሀሳብ እያንዳንዳችን ቤት ይገባል ብለን የምንፈራው ትልቁን እና አስፈሪውን ሀሳብ ነው። ይሄ ሀሳብ ፍችን ይመለከታል። በዚህ ሰሞን በዚህ ጊዜ በዚ ለምን እንደዚ ሆነ እንደዚህ ባናደርግ ሰው የሚለውን ትንንሽ ምሶዎችና ጨርሳችሁ ጥሩ ነገሩን ተገንዝባችሁ እንድታደርጉ ብዬ እመኛለሁኝ። ይህ ቪዲዮ እስከ መጨረሻው ርዕሳቸውን ወይም እንዲደርስ ለእያንዳንዱ ሰው እንዲደርስ ሰብስክራይብ ሼር ላይክ እያረጋችሁ ኮሜንት እየሰጣችሁ አበረታቱኝ። ችን ለመንቀለል የሚለው ሀሳብ እንደ ራሴ አስተሳሰብ እንደ ራሴ ግምት ሳስበው ትዳር ውስጥ እንዳለ ሴት ሳወራችሁ ከሌላው አንጻር ህይወታችን ዊ ህይወቴን ራሱ ባላወራ ደስ ይለኛል፣ ግን መናገር ሻላለብኝ ማስተማር ሻላለብኝ። ይሆነ ነገር ትክክል ነው ብዬ ከጀመርኩኝ ትክክለኛነቱን እየተናገርኩኝ ይሰላለብኝ የጀመርኩት እና ትዳር የመቅለሉ ሁኔታ እንደ የራሳችን ይለያያል። አካሄዳችን፣ እርምጃችንን እንዴት ልናቀለውን እንችላለን ትዳራችንን ከሌሎች ትዳር ጋር ዋነኛው ሀሳብ ብዬ የምሰጥበት ከሌሎች ትዳር ጋር ኮምፔር እያደረግን ሰሎን ነው። በአለባበስ ይሆናል፣ በአካሄድ፣ በእርምጃ፣ በትራቭል፣ በሶሻል ሚዲያ በእያንዳንዱ ህይወታችን ትዳራችንን ኮምፔር የማድረግ ትልቁ ስህተታችን ያቀለንበት ሁኔታ ኮምፔር ነው። በፍጹም ትዳራችሁ ከሌላ ትዳር ጋር ኮምፔር መደረግ የለበት። የየራሳችሁ የራሳችሁ የራሳችሁ ትዳር ማለት የራሳችሁ ግላዊ ኑሮ ህይወት ማለት ነው። የሌላችንን ህይወት ከራሳችን ጋር ኮምፔር እያደረግን ትዳራችንን አቅልለነዋል። እንደዚህ ነው፣ ለእኔ እንደዚህ የለም፣ ለእነሱ እንደዚህ ያላቸው፣ እነሱ ሲፋቱ አቅልለውታል አልከበዳቸውም የኔም ህይወት ብንፋታ የኔም ህይወት ቢያቆም እንደነሱ አይከብደኝም ብሎ የማሰብ ሁኔታችን ትዳራችንን አቅልቦታል። አንደኛውና ዋንኛው ሀሳብ ትዳራችንን በህይወታችን ውስጥ ማቅለላችን ነው ማለት ነው። ሁለተኛው መፋታት ለምን ቀላሉ መፍትሄ የሆነ ነው። ትዳር ላይ ብዙ ፈተናዎች አሉ። ብዙ ችግሮች አሉ። እያንዳንዳችን ቤት አንድ ሀብታሙም ስትሉ ሀብታም የራሱ ችግር አለበት። ድሃው ላይ ደግሞ ስታስቡ የመብላት የመጠጣት ነገሮችን ማድረግ አለመቻል ትልቁ ምክንያት ሊሆን ይችላል። ለምሳሌ እርስ በእርሳችን አለመታየት፣ ገንዘብ፣ ሀብት፣ ዝና ሲመጣ ውስጣዊ ማንነታችንን ውስጣዊ ህይወታችንን ሳይሆን ይሄ ውጫዊ ህይወታችንን ማን ምን ይላል፣ አካሄዳችንስ አለባበሳችንስ እንዴት መሆን አለበት? ለካሜራ ምቹ ነው ወይ አወራራችን ሳ ለቪዲዮ በጣም ጥሩ ነው ወይ? በተጠነቀቅን ለሰዎች የራሳችንን ህይወት መጠንቀቅ እያለብን ለውጫ የሆነ ሰው ለሚለው ነገሮች ሰው ላይ ኢቭን ብንፋታ ሰው ዛሬ አውርቶ ነገ የኛን ሀሳብ ይተዋል። ለነዚያ አይነት ሰዎች ጥንቃቄ ማድረግ ትዳራችንን ከሌሎች ጋር ሰዎች ጋር ምን ይላሉ የሚል አስተሳሰብ ይዘን የትዳርን ሁኔታ አቅልለን የእኛን ሁኔታ የትዳራችንን ሁኔታ አቅልለን ለሌሎች የምንሰጠውን ቦታ አክብደን ማየታችን መፋታትን ቀላል መፍትሄ እንዲሆን አድርጎታል ማለት ነው። ምክንያቱም እኔ ኬር አታደርገኝም ኬር የምታረገው ለሌላ ነገር ነው፣ ትዳሬን ሳይሆን ውጫዊውን ማንነትን የሚል አስተሳሰብ ይመጣል። ሴት ላ በጣም ትኩረት ማድረግ አለብክ ውበት ላ ትዳሌ ስትኖር እና እነሱ እነሱን ነገር በመዘንጋት የራሳችንን ነገር እያጣን የሌሎችን ነገር እያየን የራሳችንን ነገር የራሳችንን ነገር እየተውን ቀላሉን መፍትሄ ለራሳችን ሳይሆን ለሰው እያዘጋጀን የራሳችንን ነገር እንተዋለን። ቀላሉን መፍትሄ ፍቺ እንዲሆን እናደርጋለን ማለት ነው። ሶስተኛው ሀሳቤ ደግሞ ማድረግ የምንችለው ነገር ምንድን ነው? በትዳር ውስጥ ማድረግ የምንችለው ነገሮችን ትክክል ነው ብላችሁ የምታስቡትን ነገሮች ሙሉ ነገር ማድረግ መቻል ማለት ነው። ለትዳራችን መፍትሄ መሆን ያለበት የምታስቡትን ነገር ልጆቻችሁን የሆነ ቦታ መውሰድ ይችላል። የትምህርት ቤት ሁኔታቸውን ሊሆን ይችላል የሚስቶቻችሁን የባልሽን አካሄድ የቀን ውሎ ማድረግ ያለብሽ መስራት ያለብሽ ቁጭ ብለሽ መወያየት ያለብሽን ነገር ሊሆን ይችላል። ማድረግ የምንችለውን ነገር ትዳራችን ከመሰረትን ከመሰረት ማድረግ የምንችለውን ነገሮችን ሙሉ ማድረግ ማለት ምንም ሳንሰስብ ለሌሎች ማድረግ የምንችለውን፣ ቀለል አድርገን የምናደርገው ነገር ለትዳራችን መክበድ የለበትም። ለትዳራችን ሳይደክመን ለትዳራችን ሳይደክመን ማድረግ መቻል ማለት ነው። ቀላል መፍትሄ ማድረግ የምንችለው ነገሮችን ለትዳራችን ማድረግ መቻል ይሄ ከፍቺ ከፍቺ ያድነናል ማለት ነው። ስለ መፍትሄቻቸው ስናስብ ማለት ነው። ወደ አራተኛው ሀሳብ ደግሞ ስንመጣ ለምን እንጋባለን? ትዳር ውስጥ ለምን እንገባለን? ቅድና ማሰብ እና ማድረግ ያለብን ነገሮች ከትዳር በፊት፣ ስለ ትዳሬ እኔ ምን ይመለከታል። እያንዳንዱ ነገራችን ኃላፊነት ትዳር ውስጥ ከመግባታችን በፊት እያንዳንዱ ነገራችን፣ እያንዳንዱ አካሄዳችን ኃላፊነት ስለሆነ ለምን እንደምንገባ ቅድና አውቀን ተረድተናው መሆን አለበት። ለምሳሌ አንድ ተማሪ ዩኒቨርሲቲ ሲገባ ተመርቆ ስራ ለመያዝ ሊሆን ይችላል። ራሱን ቤተሰቦቹን ለመርዳት ሊሆን ይችላል። ሀሳቡ አገባቡ ለምን እንደሆነ ጠንቅቆ ስለሚያውቅ መሰረተ ትምህርቱን ወይም ዩኒቨርሲቲ ትምህርቱን ጨርሶ በአግባቡ ይወጣል ማለት ነው። እና ትዳር ላይም ስንገባ እንደዛው ነው ማለት ነው ስንገባ ምክንያታችን ምንድን ነው? ስንገባሳ ማድረግ ያለብን ምንድን ነው ብለን አገባባችንን ቅድሚያ ማወቅና መረዳት አለብን። ያለንን ቻሌንጅ ያለውን ቻሌንጅ ተቋቁመን የምናርፍ ሰዎች ሆነን ቅድሚያ አስበንበት እንድንገባ ለምን እንገባለን የሚለውን አስተሳሰብ ይዘን መሆን አለበት። በስሜት ሌሎች ስላገቡ እናገባለን ሌሎች በሰለፈቱ እንፈታለን የሚል አስተሳሰብ ሳይሆን ቅድሚያ ለምን የሚለውን አስተሳሰብ ይዘን ለዛ አስተሳሰብ ደግሞ መልስ ሰጥተን ነው ትዳር መግባት ትዳር ውስጥ መግባት ያለብን ማለት ነው። ኧረ አምስተኛውና አምስተኛው ጥያቄያችን እና ሀሳባችን ምንድን ነው? መጨረሻው ምን መሆን አለበት ስንል የትዳር የእያንዳንዱ የጥሩ ሁኔታ አካሄዳችን መጨረሻው መልካም መሆን አለበት። ብንችል ብንችል እየተሻለ ነገር ሰተ ነው ለኑሯችን ለህይወታችን ላካ መጨረሻው ምን መሆን አለበት የሚለው አምስተኛው ሀሳብ ነው። መጨረሻው መሆን ያለበት ነገሮች መልካሙ ነገር መሆን አለበት። ሰው እልል ብሎ ደስታው ደስታ ውስጥ በእናንተ ደስታ እልል ብሎ ተደስቶ አጨብጭቦ ወንድ ዳራችሁ? መጨረሻችሁም ሰዎች ተደስተው እናት ልጇ እንደሰጠች እንደገና የእናንተ ኃላፊነት፣ ልጅን የእናንተ አርያ አድርጎ ማሳደግ የምንችል አይነት የትዳር ጠንካራ ሰዎች መሆን አለብን። የትዳራችን ጠንካራ መሆን አለብን እስከ መጨረሻው ድረስ መልካምና ደስተኛ ህይወት ለልጆቻችን፣ ለምንፈጥረው፣ ለምናየው፣ ለሶሻል ሚዲያው፣ ለህብረተሰቡ እንደዚህ አይነት የትዳር ምሳሌ መሆን የምንችል አይነት ሰዎች መሆን አለብን ማለት ነው። ወደ ስድስተኛ ሀሳብ ግላዊ ህይወታችን እና የሶሻል ሚዲያ ህይወታችን ምንድነው የሚለው ማለት ነው መለየት አለብን። የሶሻል ሚዲያ እና ለሶሻል ሚዲያ የምናቀርበው ህይወት ምንድን ነው? የግላዊ ህይወታችን ንሳ ምንድን ነው? ወደ ግላዊ ህይወታችን ስንመጣ ግላዊ ህይወት ማለት የራሳችሁ ፐርሰናል የሆነ የላይፍ ሂደታችሁ ነው። ከትዳራችሁ፣ ከልጆቻችሁ፣ ከባለቤታችሁ፣ ከቤተሰቦቻችሁ እያንዳንዱ ቦታ ለምትሰጡት ነገሮች ሌላ ሰው የማይመለከተው እናንተን ብቻ የሚመለከት ግላዊ የሆነ እርምጃ ማለት ነው። ሀሳባችን ለቤተሰብ ስናወራ የቤተሰብ ለትዳር ስናወራ የትዳር ለልጆቻችሁ የምታደርጉት ነገር ሊሆን ይችላል። ለትዳር ለእያንዳንዳችሁ ግላዊ ብላችሁ ለምትሰጡት ሀሳቦችና አካሄዳችሁ ለሌሎች ፕራይቬት የሆኑ ነገሮቻችንን አለመናገር ወይም አለመውጣት ማለት ነው። ሶሻል ሚዲያ ላይ ደግሞ የምናቀርበው ነገር ምንድን ነው? በዚህ ተቃራኒ ሀሳብ ማንሳት ያለብን ደግሞ ሶሻል ሚዲያ እንዴት ነው መቅረብ ያለበት? ከግላዊ ተቃራኒ ሀሳቡ ሶሻል ሚዲያ ከሆነ ሌሎች ሀሳብ ሌላ ህብረተሰብ ምናምን መሆን አለበት ብለን ስንል ደግሞ ምን አይነት ህይወታችን ነው መውጣት ያለበት የሚለውን ነገር ደግሞ ሳወራ ሶሻል ሚዲያ ሌላ ሰው ይመለከተዋል ብላችሁ የምታስቡት ህይወታችሁ መልካም የሆነ ህይወታችሁ ለእናንተ ወይም የእናንተ ህይወት ለሌላ ለሌላው መልካም አርያ ጥሩ ምሳሌ የሚሆን ነገሮቻችሁን ሶሻል ሚዲያ ላይ የማቅረብ ሂደት ሊሆን ይችላል፣ እርምጃ ሊሆን ይችላል። መልካም ነገሮቻችሁ መሆን አለበት። ሶሻል ሚዲያ ላይ መቅረብ ያለበት መፋታታችሁ፣ ልጆቻችሁን መፈተና፣ መበተናችሁ ምናምን ምናምን ምናምን ይሄ የግል ሀሳብ ሶሻል ላይ መቅረብ ሳይሆን እንደሌላው ሪከመንድ እያደረግን ሌላውን እየጠቀስን ሶሻል ሚዲያ ላይ ማውራት ሳይሆን የራሳችንን ሀሳብ የሚመለከተው ለሶሻል ሚዲያ የኔ ሀሳብ እና የኔ አካል መወራት አለበት ብላችሁ የምታስቡት ነገር መልካምነታችሁ መሆን አለበት ነገር ለሶሻል ሚዲያ አቀርባለሁ፣ መልካም ምሳሌ ይሆናል የምትሉትን ሀሳብ መስጠትና መናገር መስራት ሊሆን ይችላል ማለት ነው። መሆን አለበት ማለት ሶሻል ሚዲያ ላይ ስንቀርብ አርአያ የሚሆን ነገራችን ነው መቅረብ ያለበት ማለት ነው። ይሄ ሶሻል ሚዲያ ሲባል ማለት ነው እናንተን የሚያካትት ግን ህብረተሰቡን የሚመለከት ጥሩ ነገሮቻችንን የምናቀርብበት የላይፍ ስታይላችን ነው ማለት ነው። ወደ ሰባተኛ ሀሳባችን ደግሞ ስንኖር በምን አይነት መልኩ ይሁን፣ ትዳር ትዳር ህብረት ውስጥ ስንን ምን ማለት ነው የመሰላችሁ ስንኖር ማድረግ ያለብንን ነገር መስጠት ያለብንን ነገሮቻችን ለትዳራችን ምንድን ነው? ምንስ ማድረግ አለብን? የምናደርገው ለትዳራቻችን ሳ ምን አይነት ነገሮችን ይሰጡናል የምንለው ነገሮችን ለይቶ ማወቅ ስንኖር እንዲህ ብናደርግ ትዳር ላይ ስንኖር እንደዚህ ባደርግ ትዳር ላይ እንደዚህ ሲሄድ በዚህ አይነት መልኩ ቢሆን ስወጣ መፍትሄ የምንሰጠው ነገሮች እና ማውራት ያለብን ነገር ቅድሚያ ግልጸኝ ሊሆን ይችላል። መገናኘት በቃ እያንዳንዱ መንገዳችሁን ስትኖሩ በምን አይነት ነው የሚመስላችሁ? በቃ ይሄ ግልጸኝነት በሞላው ሀሳባችሁን ከሪሊ መናገር ሊሆን ይችላል ከሌላ አካል ሳይሆን ጋር ከትዳር አጋራችሁ ጋር ቁጭ ብላችሁ ማውራት ሊሆን ይችላል። በቃ እያንዳንዱ ነገሮቻችሁ ከትዳር አጋሮቻችሁ ማድረግ ያለበት እና ማድረግ ያለብሽን ነገሮችን እያደረግሽ መኖር ማለት ነው። ስንኖር ምን ማድረግ እንዳለብን የምናውቀው ነገሮችን ስንኖር ምን እናደርጋለን የምትሉት ነገሮች እንደዚህ ናቸው። በቃ ቀላል መፍትሄ ለትዳራችን የሚሰጠውን ነገሮችን እየሰራ መኖር አለብን ወይም እያደረገ መኖር አለብን። መልካም ያረን ነገር ማለት ነው። ስምንተኛ ምን ማድረግ አለብን የምንለው ደግሞ እና በፍችሌ የተመለከተ ምን አይነት ሀሳብ አለ መሰላችሁ ምን አይነት አላፊነት አለባችሁ መሰላችሁ ሴቷ ስትሆን ልጆቿን አልብሳ አጥባ ምግብ ሰርታ ያው ኢትዮጵያዊነት እስከሆነ ማለት ኢትዮጵያ ውስጥ እስከምንኖር ያየነውን ነው የምናደርገው ማለት ስናደርገው ይህኛውን የጥሩ ምሳሌ የጥሩ ሚስት ምሳሌ የምትሆነውን አክተር መሆን አለብን ማለት ነው አጥባ መልካም ሹ ተመኝታ ለልጆቻቸው ሰላም አሉልኝ ለትዳሯ ሰላም አል እንኳን ደህና መጣ። በቃ ጥሩ ሴት የምታደርገውን አክሽን መፈጸም፣ ወንዱ ላይም ያው ራሱን በቃ ኃላፊነቱ ይዞ መምጣት ሊሆን ይችላል ትዳሩን የመጠበቅ ልጆቹን የመጠበቅ ምን የምንጠብቅ አይነት ሰው ሆነን እና ኃላፊነታችንን በሚገባን ቦታ ላይ እየፈጸምን ትዳራችንን የምንጠብቅ አይነት ሰው ሆነን ትዳራችንን ማዳንና መንከባከብ አለብን ማለት ነው። ይሄ ሀሳብ ተመችቷችሁ፣ ኔክስት ፓርት እንዲሰራላችሁ ከፈለጋችሁ ኮሜንት ሊያሳውቁኝ መስተካከል ያለበትን ነገር አለ ብላችሁ የምታስቡት ደግሞ ተመልካቾቻችን ካለ አስቴት እንቀበላለን። ሰብስክራይብ፣ ላይክ፣ ሼር፣ ኮመንት እየሰጣችሁ ፔጅን አሳድጉልን። የተሳለ ሀሳብ ይዤ እንድመጣ አበረታቱኝ። ቴንክዩ። ሰላም።